ሰላም ጤና ይስጥልን ተመልካቾቻችን። ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ኢትዮጵያ የምታዘጋጀው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ በዋናነት እንመለከታለን። ከውጭ በዓለም አቀፍ ደረጃ የሚደረጉ የብሔራዊ ቡድን ጨዋታዎች እንቃኛለን። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው ተመልካቾቻችን በመግቤ ላይ እንደገለጽኩላችሁ ኢትዮጵያ የምታስተናግደው የሴካፋ ዞን ከአስራ ሰባት ዓመት በታች የአፍሪካ ዋንጫ ነው። ይህ ውድድር የአፍሪካ ዋንጫ ውድድሩ ማለት ነው በሞሮኮ አስተናጋጅነት እንደ አውሮፓያን አቆጣጠር በ ሁለት ሺ ሀያ ስድስት ይደረጋል ማለት ነው። በውድድሩ ላይ የምስራቅና መካከለኛው አፍሪካ አገራት የእግር ኳስ ምክር ቤት ሴካፋ ሀገራት የማጣሪያ ውድድር እንግዲህ በሁለት ምድብ ተከፍሎ በኢትዮጵያ አስተናጋጅነት ነገ ይጀምራል። የውድድር ለ15 ቀናት እንደዚሁ የሚቆይ ይሆናል ማለት ነው። ይሄ የሴካፋ የዞን የማጣሪያ የምድብ ድልድል በሴካፋ ዋና መስሪያ ቤት ዩጋንዳ ከሁለት ሳምንት ገደማ በፊት ወደ መውጣቱ የሚታወስ ነው ማለት። በዚሁ መሰረት በምድብ አንድ አዘጋጅ ኢትዮጵያ ከሶማሊያ፣ ኬንያና ደቡብ ሱዳን እንደዚሁ ከሩዋንዳ ጋር ተደልድላለች ማለት ነው። ዩጋንዳ፣ ታንዛኒያ፣ ጅቡቲ፣ ሱዳንና ብሩንዲ በምድብ ሁለት የተደለደሉ ሀገራት ናቸው ማለት ነው። ውድድሩ እንግዲህ በአበበ ቢቂላ ስቴዲየምና በድሬዷ ኢንተርናሽናል ስቴዲየም እንደሚካሄድ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰ መረጃ ያመለክታል ማለት ነው። በውድድሩ ላይ የሚሳተፉ ዘጠኝ ሀገራት እንግዲህ አዲስ አበባ ገብቷል። ግማሾቹ በምድብ ሁለት ያሉት ሀገራት በድሬዷ ጨዋታቸውን ያደርጋሉ። በምድብ ባንድ ያሉ ሀገራት በአዲስ አበባ በአበበ ቢቂላ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል ማለት ነው። የመጨረሻ ብሔራዊ ቡድን ኢትዮጵያ የገባው የሱዳን ብሔራዊ ቡድን ነው። ከትናንት በስቲያ ረቡዕ ዕለት መግባቱ ይታወሳል ማለት ነው። እነዚህ ብሔራዊ ቡድን ተጫዋቾች እንግዲህ የአጥንት ኤምአርአይ ማግኔቲክ ሬኖሳንስ ኢሜጂንግ ምርመራ ተደርጎላቸዋል። አጠቃላይ የእድሜ ተገቢነታቸው ተረጋግጧል ማለት ነው። እነዚህ ሁለቱ ስራዎች ከተከናወኑ በኋላ እንግዲህ ብሔራዊ ቡድኖቹ ከነገ ጀምሮ ጨዋታቸውን ማከናወን ይጀምራሉ ማለት ነው። ቅዳሜ አዘጋጇ ኢትዮጵያ ከሩዋንዳ ከቀኑ 10 ሰዓት በአበበ ቢቂላ ስቴዲየም ጨዋታውን የምታደርግ ይሆናል። ሶማሊያ ከደቡብ ሱዳን በዚሁ ምድብ ከቀኑ 7 ሰዓት ላይ በአበበ ቢቂላ ስቴዲየም ጨዋታቸውን የሚያከናውን ይሆናል። ቅዳሜ በዚያው ዕለት በድሬዳዋ ኢንተርናሽናል ስቴዲየም ታንዛኒያ ከሱዳን ከቀኑ 11 ሰዓት፣ ቡሩንዲ ከዩጋንዳ ከምሽቷ ሁለት ሰዓት ላይ ጨዋታቸውን ያደርጋሉ ማለት ነው። ቀጣይ ውድና ሰኞ የእረፍት ጊዜ ነው የሚሆነው። ማክሰኞ ቀጣይ የምድብ ጨዋታዎች እንደሚከናወኑ ሴካፋ አስታውቋል ማለት ነው። በማጣሪያው ለፍጻሜ የሚደርሱ ሁለት ሀገራት ኢትዮጵያ ነው ክሎ በሞሮኮ የሚካሄደው አስራ ስድስተኛው ከ አስራ ሰባት አመት በታች የአፍሪካ ዋንጫ ውድድር ላይ እንደሚሳተፉ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መረጃ ያመለክታል ማለት ነው። ኢትዮጵያ ከ አስራ ሰባት አመት በታች ብሔራዊ ቡድን ግን ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ አማካኝነት ሀያ የአፍሪካ ዋንጫ ለማዘጋጀት ጥያቄ ማቅረቧ የሚታወስ ነው። የሀያ ዘጠኙ ማለት ነው። ከነዚህ ስራዎች አንዱ የዝግጅት ስራዎች መካከል ሮርቱ ትዌንቲ ትዌንቲ ናይን የሚለው ኢትዮጵያ እግር ኳስ ፌዴሬሽን የታዳጊዎች የፓይለት ፕሮጀክት ይገኛል። በብሔራዊ ካምፖች በአዲስ አበባ፣ በቢሾፍቱ በተለያዩ ሀገሪቷ ክፍሎች ሲደረጉ የነበሩ የናሽናል ካምፒንግ ስራዎች ላይ የተመለመሉ ተጫዋቾች ልምምዳቸውን ሲያደርጉ ቆይቷል። ለዚህም ውድድር ኢትዮጵያን ወክለው የሚጫወቱት ታዳጊዎች ከዚህ የሮርቱ ኢትዮጵያ የብሄርዊ ካምፒንግና የታዳጊዎች ምልመላ ፕሮጀክት ላይ የነበሩ ተጫዋቾች ናቸው። እነዚህ ተጫዋቾች እንግዲህ በአሜሪካዊ አሰልጣኝ ቤንጃሚን ዚመር እየተመሩ ይህን ውድድር የሚያደርጉ ይሆናል። የወዳጅነት ጨዋታዎችን ከሀገር ውስጥ ቡድኖች ጋር አድርጓል። ቅርብ ጊዜም ከሸገር ከተማ ጋር ባደረጉ ጨዋታ ሁለታቻ እንደዚሁ መለየታቸው የሚታወስ ነው። አቋም መለኪያ ጨዋታዎችን እንግዲህ ከአቻ ታዳጊ ብሄራዊ ቡድኖች ጋር ያገኙ ከሌሎች አገር በቀል ቡድኖችና የታዳጊ ቡድኖች ጋር ጨዋታቸውን አድርጓል። እንግዲህ የመጀመሪያ ጨዋታቸውን ነገ የሚያከናውን ይሆናል ከሩዋንዳ ብሔራዊ ቡድን ጋር። ይህን ውድድር የተመለከቱ መረጃዎችን እንግዲህ በቀጣይ ፕሮግራሞቻችን ላይ በስፋት ይዘን የምንመለስ ይሆናል። ሌላው የምንመለከተው የኢትዮጵያ ሴቶች ፕሪሚየር ሊግን የስድስተኛ ሳምንት መርሃ ግብር ይሆናል ማለት ነው። ይሄ መርሃ ግብር እንግዲህ ከዳር ሶስት ጀምሮ በአበበ ቢቂላ ስቴዲየም እየተከናወነ ይገኛል በመጀመሪያው የዕለቱ ጨዋታ ዳር ሶስት በነበረው ጨዋታ ቸገር ከተማ ድሬዳዋ ከተማ ሶስት ለአንድ አሸንፏል ሰርካለም ባሳ ና የድሬዳዋ ከተማ እሸቱ ብዙነሽ እሸቱ በራሷ ግብ ላይ ግቦቹን ከመረብ ላይ ያሳርፏል ማለት ነው መዓዛ አብደላ ለድሬዳዋ ከተማ ብቸኛው ጎል ከመረብ ላይ ያሳርፋለች በዚሁ በተደረገው የኢትዮጵያ ፕሪሚየር ሊግ ሶስተኛ ሳምንት ተስተካካይ መርሃ ግብር ኢትዮጵያ ንግድ ባንክ አርባ ምንጭ ከተማን አምስት ለአንድ እንዳሸንፏል በአበበ ቢቂላ ስታዲየም በተካሄደው ጨዋታ ምርቃት ፈለቀ ሁለት ግቦችን አስቆጥራለች። ሌሎቹን ግቦች ጸገንነት ግርማ፣ ንግስት በቀለ ና መሳይ ተመስገን ከመረብ ላይ ያሳርፏል። በዚህ ጨዋታ ላይ ጸገንነት ግርማ የጨዋታው ኮከቦና ተመርጣለች ማለት ነው። ድንቅነሽ በቀለ ለአርባ ምንጭ ከተማ ብቸኛውን ጎል አስቆጥራለች። ማለት ንግድ ባንክ እንግዲህ በካፍ ሴቶች ሻምፒዮንስ ሊግ የማጣሪያ የሴካፋዞን ማጣሪያ ምክንያት የመጀመሪያ ሊግ ሶስት ጨዋታዎቹን አላደረገም ነበር። የመጀመሪያውን ጨዋታ ረቡዕ ዕለት አከናውኗል ማለት ነው። ቀሪ ከሲዳማ ቡናና ከሸገር ከተማ ጋር ተስተካካይ መርሃግብሮችን በቀጣይ በሚገለጹ ቀናት እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። ሐሙስ ዕለት መቻል ከርጋ ጨፌ ቡና ባረጉ ጨዋታ መቻል አንድ ለዜሮ በሆነ ውጤት አሸንፏል። አዳማ ከተማ ከወሌ ክፍለ ከተማ ባደረጉት የስድስተኛ ሳምንት ጨዋታ አዳማ ከተማ ሁለት ለአንድ በሆነ ውጤት አሸንፏል ማለት ነው። ዛሬ ይህ መርሃ ግብር ቀጥሎ ሲውል ሀዋሳ ከተማ ከኢትዮ ኤሌክትሪክ ከቀኑ ሰባት ሰዓት፣ ሲዳማ ቡና ከአዲስ አበባ ከተማ ከቀኑ ዘጠኝ ሰዓት ላይ ጨዋታቸውን ያደርጋሉ። የስድስተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ መርሃ ግብር ውድ ይጠናቀቃል። ውድድር ሰባት የኢትዮጵያ ንግድ ባንክ ከልደታ ክፍለ ከተማ ከቀኑ ሰባት ሰዓት፣ ባህርዳር ከተማ ከአርባ ምንጭ ከተማ ጨዋታቸው እንደዚሁ በአበበ ቢቂላ ስቴዲየም የሚያደርጉ ይሆናል ማለት ነው ሁለት ይህ መርሃ ግብር ይጠናቀቃል ማለት ነው። ሌላኛው የምንመለከተው እግር ኳሳዊ መረጃ የኢትዮጵያ ዋንጫ መርሃ ግብር ይሆናል። የኢትዮጵያ ዋንጫ የሁለተኛ ዙር ጨዋታዎች እንግዲህ ዳር ሶስትና አራት በዋሳ በአዲስ አበባና ና በጅማ ተከናውኗል ማለት ነው። በአዲስ አበባ ስቴዲየም በተካሄደው ጨዋታ ዳር ሶስት ኢትዮጵያ መድን በአማኒ ኤርቦ ብቸኛ ግብ ኢትዮ ኤሌክትሪክን አንድ ለዜሮ ማሸነፍ ሶስተኛው ዙር ተቀላቅሏል። በዋሳ አርቲፊሻል ስቴዲየም በነበረው ሌላኛው መርሃ ግብር ቤንች ማጂ ቡና ጋሞ ጨንቻን አንድ ለዜሮ ማሸነፍ ችሏል። ጽዮን ተስፋዬ ለቤንች ማጂቡና ብቸኛውን ግብ ከመረብ ላይ ያሳርፏል ማለት ነው። በኢትዮጵያ ዋንጫ ሌላኛው ጨዋታ የወቅቱ የውድድሩ አሸናፊ ወላይታ ዲቻ በወልባውላ ዲግራት ዩኒቨርሲቲ የሁለት ለዜሮ ሽንፈት አስተናግዷል። ጋናዊ ኮንኮኒ ሀፊዝና ፍሬው ሰለሞን ለወልባውላ ዲግራት ዩኒቨርሲቲ የማሸነፊያ ግቦችን አስቆጥሯል ይህን ተከትሎ ወልቧሎ ቀጣይን ዙር ሲቀላቀል ወላይታ ዲቻ እንግዲህ ዋንጫ ክብር የማስቀበቅ ጉዞ በሁለተኛ ዙር ላይ ተገትቷል ማለት ነው። በሌላኛው መርሃ ግብር አርባምጭ ከተማ ቅዱስ ጊዮርጊስን በመለያ ምት አምስት ለአራት በማሸነፍ ቀጣዩን ዙር ተቀላቅሏል የጨዋታ በመደበኛው የጨዋታ ክፍለ ጊዜ ዜሮ ለዜሮ ነበረ የተጠናቀቀው። ለዚህም ነበረ ወደ መለያ ምት ያመራው በመለያ ምቱም አርባምጭ ከተማ ማሸነፍ ቀጣዩን ዙር ተቀላቅሏል ማለት ነው። ሀሙስ በተደረጉ ጨዋታዎች መቻል መቀሌ፣ ሰብአ እንደርታ፣ ነገሌ አርሲ፣ ቦዲቲ ከተማ ወደ ሶስተኛው ዙር አልፏል ማለት ነው። ባህር ዳር ከተማ ከሸገር ከተማ፣ አዳማ ከተማ ከኢትዮጵያ ቡና፣ ሀረር ከተማ ከአቃቂ ቃሊቲ ክፍለ ከተማ፣ ንብ እግር ኳስ ክለብ ከየካ ክፍለ ከተማ በጨዋታቸው እንደዚሁ አድርጓል ማለት ነው። ድሬዳዋ ከተማ ኳሳ ከተማ ኢትዮጵያ ንግድ ባንክ ሲዳማ ቡና ደብረ ብርሃን ከተማ ከአዲስ ከተማ ክፍለ ከተማ እንዲሁም ቢሾፍቱ ከተማ ከደሴ ከተማ ጨዋታቸውን አድርጓል ማለት ነው። እንግዲህ እነዚህ ጨዋታዎች ተከትሎ እንግዲህ የሁለተኛ ዙር መርሃ ግብር ተጠናቋል። ወደ ሶስተኛ ዙር ያለፉ ክለቦችም ተለይተዋል። ቀጣይ የሚጫወቱበት ቀና ወታይፋ ይፋ እንደሚሆኑ ኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። በዚህ ሳምንት እንግዲህ የኢትዮጵያ ፕሪሚየር ሊግ ጨዋታዎች የሉም በኢትዮጵያ ዋንጫ ጨዋታዎች ምክንያት። ይሁንና ኢትዮጵያ መድን በካፍ ቻምፒዮንስ ሊግ ከግብፁ ፒራሚድ ጋር በነበረው ጨዋታ ምክንያት የተራዘመው የኢትዮጵያ መድን ና የቅዱስ ጎርጊስ የሁለተኛ ሳምንት የተስተካካይ ፊታችን የፊታችን ሁድ ከቀኗ ዘጠኝ ሰዓት ላይ በአዲስ አበባ ስቴዲየም እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል ማለት ነው። እንግዲህ የ 1 ስድስት ጊዜ የሊጉ አሸናፊ ቅዱስ ጊዮርጊስ ና ወቅቱ የሊጉ አሸናፊ ኢትዮጵያ መደን የሚያደርጉ ጨዋታ እንግዲህ ተመልካቾችን ትኩረት ስባል ማለት ነው። ቅዱስ ጊዮርጊስ በሊጉ ባደረጋቸው አራት ጨዋታዎች ሶስት ጊዜ ሲያሸንፍ አንድ ጊዜ ተሸንፏል። በጨዋታዎቹ አምስት ግቦችን ሲያስቆጥር ሁለት ግቦችን አስተናግዷል። ቡድኑ በስድስት ነጥብ ስድስተኛ ደረጃ ላይ ይገኛል ማለት ነው። ተጋጣሚው የኢትዮጵያ ምድን በሊጉ እስካሁን ባካሄዳቸው ሶስት ጨዋታዎች አንድ ጊዜ ሲያሸንፍ ሁለት ጊዜ አቻ ወጥቷል ማለት ነው። ሁለት ግቦችን ሲያስቆጥር አንድ ግብ ተቆጥሮበታል ማለት ነው። የወቅቱ የሊጉ አሸናፊ ኢትዮጵያ መድን አንድ ተስተካካይ ጨዋታ ከሸገር ከተማ ጋር እየቀረው በአምስት ነጥብ አስራ አንደኛ ደረጃ ላይ ይገኛል ማለት ነው። ሁለቱ ቡኖች በ2017 የውድድር አመት እርስ በርስ በሊጉ ባደረጓቸው ጨዋታዎች በተመሳሳይ አለምንም ግብ አቻ ውጤት ተጠናቋል፣ ማለት ነው። እነዚህ ሁለቱ ቡድኖች ጨዋታ ተመጣጣኝ የሆነ ፉክክር ይታይበታል ተብሎ ነው እንግዲህ የሚጠበቀው ማለት ነው። መድን በቀጣይ በሚገለጽ ቀንና ቦታ ቀሪ ተስተካከ ጨዋታውን ከኢትዮጵያ ከሸገር ከተማ ጋር እንደሚያደርግ የሊጉ አክሲዮን ማህበር መረጃ ያመለክታል ማለት ነው። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርት የመረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርት መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ከውጭ የምንመለከተው በዓለም አቀፍ ደረጃ የተደረጉ ያሉ የብሔራዊ ቡድን የውድድርና የወዳጅነት ጨዋታዎችን ይሆናል እንደ አውሮፓውያን አቆጣጠር በ2026 በአሜሪካ ካናዳና ሜክሲኮ አብሮ አዘጋጅነት የሚደረገው ያ ሶስተኛ የፊፋ ዓለም ዋንጫ የማጣሪያ ጨዋታዎች በአውሮፓ ዞን እየተደረጉ ይገኛል ማለት ነው። ከዛ በተጨማሪም ደግሞ በዓለም አቀፍ ደረጃ የተለያዩ የወዳጅነት ጨዋታዎችም እንደዚሁ የተደረጉ ይገኛሉ ማለት ነው። ረቡዕ የተደረገውን ጨዋታ ስንመለከት ሩሲያ ከፔሩ ያደረጉ ጨዋታ በሩሲያ አሸናፊነት ተጠናቋል ማለት ነው። ሐሙስ በሀያ ሶስተኛው የፊፋ አዳማ ዋንጫ የአውሮፓ ዞን ማጣሪያ አርሜኒያ ከአንጋሪ፣ አዘርባጃን ከአይስላንድ፣ ኖርዌይ ከኤስቶኒያ፣ አንዶራ ከአልባንያ፣ እንግሊዝ ከሰርቢያ፣ ፈረንሳይ ከዩክሬን፣ ሞልዶቫ ከጣሊያንና አየርላንድ ከፖርቹጋል ጨዋታቸውን ያደርጋሉ። ዛሬ አርብ እንግዲህ የአውሮፓ ዞን ማጣሪያ ጨዋታዎች ቀጥለው ይደረጋሉ። ምሽት ሁለት ሰዓት ላይ ፊንላንድ ከማልታ በሚያደርጉ ጨዋታ የዛሬ ማጣሪያ ጨዋታዎች ይጀምራሉ። ክሮሻ ከፋሮ ደሴቶች፣ ጂብራልታል ከሞንቴኔግሮ፣ ሉክሰምበርግ ከጀርመን፣ ፖላንድ ከኔዘርላንድስ፣ ስሎቫኪያ ከሰሜን አየርላንድ በተመሳሳይ ምሽት አራት ሰዓት አካባቢ አምስት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። በዓለም አቀፍ የወዳጅነት ጨዋታዎች ዛሬ ምሽት አንድ ሰአት ላይ አንጎላ ከአርጀንቲና ጨዋታቸውን ያደርጋሉ። የጨዋታ እንግዲህ የአንጎላ ሀምሳኛ ዓመት የነጻነት ባህልን አስመልክቶ የሚደረግ የወዳጅነት ጨዋታ ነው ማለት ነው። ቅዳሜ ምሽት የወዳጅነት ጨዋታዎች እንደዚሁ ቀጥሎ ይደረጋሉ። አስራ ሁለት ሰዓት ላይ ሩሲያ ከቺሊ ጨዋታቸውን ያደርጋሉ። ብራዚል ከሴኔጋል ምሽት አንድ ሰዓት ላይ የሚደረግ ጨዋታ ነው። እሁድ የዓለም ዋንጫ አውሮፓ ዞን ማጣሪያ ጨዋታዎች ይቀጥላሉ ማለት ነው። ሀንጋሪ ከአይርላንድ፣ ፖርቹጋል ከአርሜኒያ በተመሳሳይ ከቀኑ 11 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። አልባኒያ ከእንግሊዝ፣ አዘርባጃን ከፈረንሳይ፣ ሰርቢያ ከላቲቪያ፣ ዩክሬን ከአይስላንድ በተመሳሳይ ከምሽቱ አራት ሰዓት ከ45 ላይ ሁለት ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። እስራኤል ከሞልዶቫና ጣሊያን ከኖርዌ ሁለት ምሽት ከአራት ሰዓት ከ45 ላይ በተመሳሳይ ሰዓት ጨዋታቸውን የሚያደርጉ ይሆናል ማለት ነው። የአውሮፓ ዞን ማጣሪያዎች ሰኞና ማክሰኞም ይቀጥላሉ። የወዳጅነት ጨዋታዎች እስከ ረቡዕ እስከ ሳምንቱ አጋማሽ ቀጣይ ሳምንት የሚደረጉ ይሆናል ማለት ነው። የአውሮፓ ዞን እንግዲህ እስካሁን ድረስ ባለው መረጃ እንግሊዝ ብሔራዊ ቡድን ብቻ ነው አውሮፓ ዞኑን ወክሎ እንግዲህ ለዓለም ዋንጫ ያለፈው ብቸኛ ቡድን። አስራ ስድስት ሀገራት በዘንድሮ የፊፋ ዓለም ዋንጫ ላይ አውሮፓን ወክሎ ይሳተፋሉ። እስካሁን አንድ ሀገር እንግሊዝ ብቻ ነው ያለፋቸው። ሌሎች ቀሪ ሀገራት እንግዲህ እስከ ረቡዕ በሚደረጉ የአውሮፓ ዞን የማጣሪያ ጨዋታዎች ቀሪ ሀገራት እንደሚለዩ ይጠበቃል ማለት ነው። ከአፍሪካ ከዚህ በፊት በነበረን የኢዜአ ስፖርት ፕሮግራም ላይ በስፋት አቅርበንላችሁ ነበር። ለመጀመሪያ ጊዜ ዘጠኝ ሀገራትን ታሳትፋለች እንግዲህ እነዚህ በቀጥታ የሚያልፉ ሀገራት ተለይተዋል። ከአፍሪካ አልጄሪያ፣ ኬፕ ቨርዴ፣ ግብጽ፣ ጋና፣ ኮትዲቯር፣ ሞሮኮ፣ ሴኔጋል፣ ደቡብ አፍሪካና ቱኒዚያ ለአፍሪካ ዋንጫ የሚሳተፉ ሀገራት ናቸው። አንድ ተጨማሪ ሀገር እንግዲህ ከሌላ ኮንፌዴሬሽኖች ጋር ጨዋታ አድርጎ ካሸነፈ አፍሪካን ወክሎ የሚሳተፍ አስረኛ ሀገር እንደሚሆን የፊፋ መረጃ ያመለክታል። ማለት ነው። የጥሎ ማለፍ ጨዋታ እንግዲህ ከሳምንቱ አጋማሽ ጀምሮ እየተደረገ ይገኛል። የፊታችን ህዳር ሰባት የሚጠናቀቅ ይሆናል። የማጣሪያ ጨዋታ ህዳር ሰባት በሞሮኮ የሚደረግ የፍጻሜ ጨዋታ የሚጠናቀቅ ይሆናል ማለት ነው። ከስድስት አህጉራት ከተወከሉ ሀገራት ጋር ኮንፌዴሬሽኖች ጋር አሸናፊ የአፍሪካ ሀገር የጥሎ ማለፍ አሸናፊ ሀገር ተደልድሎ እንደዚሁ ጨዋታውን የሚያደርግ ይሆናል ማለት ነው። ከሲያለፉ ሀገራትን እንደዚሁ ስንመለከት አውስትራሊያ፣ ኢራን፣ ጃፓን፣ ጆርዳን፣ ኳታር ሳውዲ አረቢያ፣ ኮሪያ ሪፐብሊክና ኡዝቤኪስታን ከእስያ ተሳትፏቸውን ያረጋገጡ ሀገራት ናቸው። ከደቡብ አሜሪካ የወቅቱ የዓለም ዋንጫ አሸናፊ አርጀንቲና፣ ብራዚል፣ ኮሎምቢያ፣ ኢኳዶር፣ ፓራጓይ ኡራጋይ ይሳተፋሉ ማለት ነው። ከኦሽኒያ ቀጠና ኒውዚላንድ አፍሪካ ኒውዚላንድ ኦሽኒያን ወክላ የምትሳተፍ ይሆናል ማለት ነው። እነዚህ የተመለከቱ መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ላይ ይዘን የምንቀርብ ይሆናል። ማን አውሮፓን ወክሎ በሌሎችም አህጉራት ላይ ቀሪ አህጉራትን ወክሎ ይሳተፋል የሚሉ መረጃዎችን በቀጣይ ይዘን የምንቀርብ ይሆናል። በሀገር ውስጥም ያነሳናቸውን የሴካፋ ዞን የማጣሪያ ውድድርንም ሌሎችንም ሀገራዊ ስፖርታዊ መረጃዎችን ሰኞ ሰኞ በምናቀርበው የዚያ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት የምንመለስበት ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራምን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸር እንሰንብት።